ሰላም ጠና ይስጥልን። በያላችሁበት እንዴት ያላችሁ የተከበራችሁ ተመልካቾቻችን፣ የቅዳሜ እንግዳ ሰዓታችን ላይ ተገናኘን። የዛሬ እንግዳችን የኢትዮጵያ ሕዝብ እንባ ጠባቂ ተቋም ዋና እንባ ጠባቂ የሆኑት ወይዘሮ ስመኝ ውቤ ናቸው። ከእሳቸው ጋር የምናደርገውን ቆይታ እንደተከታተሉ በአክብሮት ጋብዛቸዋለሁ። ወይዘሮ ስመኝ ለጊዜዎት በጣም አመሰግናለሁ። እኔም በጣም አመሰግናለሁ። እዚህ ቢሮ እንግዲህ ከመጡ በስራ ኃላፊነት አራት ወር ገደማ አደለ ሁ ነገራት ቶሬ ስራ እንዴት ነው? እንዴት ተቀበለው? ቢሮ ጥሩ ነው። እንግዲህ ጀምረነዋል፣ ምንም አይልም። የእርስዎ የስራ ልምድ የመጡባቸው መንገዶች ብዙ ከማህበረሰብ ጋር ማህበረሰብ ተኮር የሆኑ ሰውን በደንብ የሚነኩ አይነት ተቋማት ነበሩ። ሴቶችና ህጻናት ላይ በሚኒስትር ዴታ እነትሰርተዋል አይደል? ማዕድንና ነዳጅ ሚኒስቴርም እንዲሁ በሚኒስትር ዴታ ሰርተዋል። ሲቪል ሰርቪስም ምክትል ኮሚሽነር ነበሩ፣ እንግዲህ እኔ ባየኋቸው ማለት ነው። እና ወደዚህ ተቋም ሲመጡ የእርስዎ ስሜት እንዴት ያለ ነበረ? ለእኔ ትልቅ እድል ነው። በጣም ነው ደስ ያለኝ። ከነበርኩባቸው ተቋማት ጋር በአብዛኛው ስራው በጣም ተያያዥነት አለው፣ በተለይ ደግሞ ከሲቪል ሰርቪስ ጋር። ምክንያቱም ሲቪል ሰርቪስ ኮሚሽን እያለው ምክትል ኮሚሽነር ሆኜ ስሰራ አብዛኛው የእኔ ስራ ከሰው ሀብት ጋር የተገናኘ ነው። እዛ ጋ ሰራተኛን በተመለከተ የሰራተኛ ቅጥር፣ ዝውውር፣ እድገት ላይ የሚመጡ ኮምፕሌኖች በሙሉ እኔ ጋር ነበር የሚመጡ የነበሩትና ያንን አይተን ከተቋሞት ጋር ተነጋግረን ችግሩ እንዲፈታ የማድረግ ኃላፊነት ነው የነበረኝና እዚህም ስመጣ በአብዛኛው ያው የሀገራዊ መሆኑ ምናልባትም ከመንግስት መስሪያ ቤትም ወጣ ያለ የግል ድርጅቶችን መንካቱ የልማት ድርጅቶችን መንካቱ ካልሆነ በስተቀር አብዛኛው ሰው ተኮር የሆነ የሰዎችን ችግር መፍታት ላይ የሚያተኩር ስለሆነ ለእኔ በጣም ተያያዥነት ያለው ስራ ነው እና ስራው ብዙ ነገር ተቀራራቢ ነው። በህዝብ ተወካዮች ምክር ቤት ነው እንግዲህ የእርሶ ሹመት ይፋ የተደረገ ወይም ቃለ መሃላ የፈጸሙት። እዛ ላይ ከተጠቀሱት ነገሮች አንደኛው ከሁሉም የፖለቲካ ፓርቲዎች ነጻ ሚላል በእንዲህ ያሉ ትልልቅ የመንግስት ተቋማት ሲሰሩ ቆይተው ከፖለቲካው እንዴት ግን ነጻ ሆነ? ከፓርቲ በተለይ። እውነት ነው። በነበርኩባቸው ኃላፊነቶች ትክክል ነው፣ የፖለቲካ ሹመት ነው የነበረው። ተሿሚ ነኝ፣ በነበረው ፓርቲ አባልነትም ነበረኝ። ነገር ግን ወደዚህ ተቋም ሲመጣ የመጀመሪያው ሪኳየርመንት ከፖለቲካ ድርጅት ነጻ የሆነ የሚል ነው። ስለዚህ አንድም ከፓርቲ ሪዛይን የማድረግ ግዴታን ይጥላል። ያንን ከፓርቲ ቀድሜ ሪዛይን አድርጌ ነው እየተወዳደርኩት። ዋናው ምንድን ነው፣ ኒውትራል ሆኖ ለሁሉም ሰው እኩል ማገልገል መቻልን ነው የሚጠይቀው። ይሄ ቦታ ለየትኛውም ለፖለቲካ ፓርቲ ለሌላ ሃይማኖት ለሆነ ለራሱ ዘር ማድላትን አይጠይቅም። ስለዚህ እኔ በተፈጥሮዬም በጣም ለዛ የተመቸ ተፈጥሮ ነው ያለኝ ብዬ ነው የማስበው። ሁሉን ሰው እኩል ማየት ሁሉን እኩል ማስተናገድ እና እውነት ላይ መሰረት ማድረግ የተፈጥሮ ባህሪም ወደዛ የሚሄድ ስለሆነ ምንም እንኳን ትላንት የሆነ ፖለቲካ አባል ብሆንም ዛሬ ግን ነፃ ሆኜ እዚህ ቦታ ላይ የየትኛውም የፖለቲካ ፓርቲ አባል ሳልሆን ህዝቡን እኩል ላገለግል ቃለ መሐላ ፈጽሜ ነው የመጣሁት። በዛ መሰረት ደግሞ እንደምሰራ ህዝቡም በእርግጠኛነት በእኔ ላይ እምነት አለው። እምነት ስላለውም ነው ፓርላማውም የሾመኝ ብዬ ነው የማስበው። ሹመቱ ላይ እንግዲህ እንደ ማሳያ የሚጠቀሱ እነዚህ እነዚህን አሟልተዋል ተብለው የሚጠቀሱ ነገሮች አሉ። አንደኛው የትምህርት ዝግጅት ነው። ጥቂት እንደው ስለመጡባቸው የትምህርት ደረጃዎች እና መንገዶች ይነግሩናል። ጥሩ እንግዲህ እኔ ተወልጄ ያደኩት በኦሮሚያ ክልል አርሲ፣ ድሮ አርሲ ክፍለ ሀገር የሚባለው ኮፈሌ በሚባል ወረዳ አንዲት ትንሽ መንደር ጎቤ በምትባል መንደር ነው ተወልጄ ያደግኩት። እስከ ስድስተኛ ክፍል እዛው ነው የተማርኩት ጎቤ። ቀጥዬ ሀይ ስኩል እስከ አስራ ሁለተኛ ክፍል ኮፈሌ በሚባለው ኮፈሌ ሁለተኛ ደረጃ በጣም ያኔ በነገራችን ላይ ትልቅ ትምህርት ቤት የነበረ በጣም ትልልቅ ውጤት ያመጡ ተማሪዎች የወጡበት ትምህርት ቤት ነው። እዛ በመማሬ በጣም ደስተኛ ነኝ። ቀጥሎ እንግዲህ ወደ ሲቪል ሰርቪስ ዩኒቨርሲቲ ነው የገባሁት። ሲቪል ሰርቪስ ዩኒቨርሲቲ የመጀመሪያ ዲግሪ በሕግ ነው ያለኝ። እንግዲህ ቆይቼ ደግሞ ከአስር ዓመት ምናምን በኋላ በስራ አጋጣሚ ባለቤቴ አምባሳደር ሲሆን ወደ ዩጋንዳ ሄድን። እዛ አንዱ ለራሴ ካመጣሁት ውጤት እዛ ሀገር ውስጥ እንድማር እድል ተፈጠረልኝ ማለት ነው። ስለዚህ ማስተር ሴን በዩጋንዳ ማክሬር ዩኒቨርሲቲ በስነ ጾታ ወይም ጀንደር በሚባለው ትምህርት ማስተር ሴን ወስጃለሁ ነው ማለት ነው በጣም ደስ ይላል የእርስዎን የስራ ባህል የስራ ልመምድ እና እንደው ስራይን እንዲህ ባለ መንገድ ምሰራ ሴት ነኝ ብለው ስለ ራስዎት የሚነግሩን ነገር ምንድን ነው ስለ ራስ በእርግጥ ማውራት ትንሽ ይከብዳል ሰዎች ስለ ሰው ደግሞ ቢናገሩ ነበር የሚሻለው እንግዲህ ስለ ራሴ እኔ ራሴን የማስበው በጣም ታታሪ ነኝ ብዬ ነው የምወስደው ከእግዚአብሔር ጋር ለዚህ ቦታ መድረሴም የጥረቴ ውጤት ነው። ምክንያቱም ሰዎች ለአንድ ኃላፊነት ሲታጩ እዛ ኃላፊነት ላይ በሚሰሩት ባላቸው ኮሚትመንት፣ ባላቸው የስራ ተነሳሽነት፣ በሚያመጧት ትንሽ ውጤት ነው እንግዲህ መንግስትም ህዝብም አይቶ ወደ ሌላ ሹመት ሊወሰድ የሚችለው ማለት ነው። ስለዚህ ያለፍኩባቸው መንገዶች በጣም ብዙ ናቸው። መጀመሪያ ስራ ሲጀምር አዲስ አበባ ላይ ነው የጀመርኩትና አዲስ አበባ ላይ የተለያዩ ክፍለ ከተማ ላይ ሁሉ ስራ አስፈጻሚ ሆኜ ሰርቻለሁ። ከዛ ቀጥዬ የፍትህ ሚኒስተር ሚኒስተር ዴታ ሆኜ ለሶስት አመት አካባቢ ያገልግ ያለው በመሀል ነው እንግዲህ ባለቤቴ አምባሳደር ሲሆን ደግሞ እሱን ትቼ ስራ ትቼ ወደ ዩጋንዳ የሄድኩት ስመለስ ነው። እነህ ቅድም ያነሳናቸው ሴቶች ጉዳይ፣ ማዕድን፣ ሲቪል ሰርቪስ ላይ የሰራሁት ከዛ በኋላ ነው ማለት ነው። ስለዚህ እነኚህ ረጅም ርቀቶች እንግዲህ ጊዜያቸው አጫጭር ቢሆንም ግን ባለፉት ኦልሞስት ወደ 18 አመት ስራ ላይ ቆይቻለሁኝ። በዚህ ጊዜ ለዚህ ይህን ውጤት አምጥቻለሁ ብዬ ያን ያህል የምገልጸው ነገር ባልሆንም ባይኖርም ግን ደግሞ በሄድኩባቸው ተቋሞች የራሴን አሻራ ጥያለሁ ብዬ ነው የማስበው። በዛ ደስ ይለኛል። ሴቶች ጉዳይ በነበርን ጊዜ በርካታ ስራዎችን ሰርተናል። ማዕድም ሚኒስተርም እንደዚሁ በተለይ ተቋሙን ሪፎርም ከማድረግ አንጻር እንግዲህ በአንድ አመት ውስጥ ህንጻውን ጀምረን ጥሩ ማሳያ የሚሆን ተጀምሮ ያው የአብዛኛውን ስራ ከተሰራ በኋላ ነው እንግዲህ ወደ ሲቪል ሰርቪስ ነው የመጣሁት። በጣም ደስ የሚለኝ ደግሞ አሁን በጣም በኩራት የምናገረው ሲቪል ሰርቪስ ከመጣ በኋላ ሲቪል ሰርቪስ ላይ የተጀመሩ የሪፎርም ስራዎች፣ በተለይ በዚህ አጋጣሚ አለቃ ዶክተር መኩሪያን እጅግ አርጌ ማመስገን ፈልጋለሁኝ። ከሱ ጋር መስራት ልክ እንደ አንድ ትምህርት ቤት ያህል ነው የምወስደው። በጣም ትላልቅ ስራ ነው የተጀመሩት። አሁን የተጀመረው የሪፎርም ስራ መሰረታዊ የሆኑ አዋጅ አልነበረውም፣ አዋጅ እንዲወጣ እሱን ተከትሎ በርካታ ስትራቴጂዎች፣ ደንቦች፣ መመሪያዎች እንዲዘጋጁ በጣም ሰፊ የሪፎርም ስራ ተጀምሯል። በአሁኑ ሰዓት ወደ ስምንት በሚሆኑ ሚኒስቴር መስሪያ ቤቶች ፓይለት እየተደረገ ነው ያለው ከሱ ጎን ለጎን ግን ተቋሙን ሪፎርም ማድረግ አለበት የሚል የመንግስትም አቋም ስለነበረ፣ ግራውንድ ፕላስ ወደ 11 ፎቅ የሚሆን ህንጻ ነው ያለው ተቋሙ። በጣም ያረጀ ለአገልጋይም ለተገልጋይም የማይመች ቢሮ ነው የነበረው። ያንም ቢሮ እንድናድስ ከመንግስት በጀት ጠይቀን ስናገኝ፣ አጋጣሚ ሆኖ እኔ ነበርኩ የህንጻ ኮሚቴ አስተባባሪ። ያው እንደ ተቋም በጋራ የሰራነው ቢሆንም እዛ ላይ የኔ አሻራ ትልቅ ነው ብዬ ነው የማስበውና በጣም ደስ የሚል ስራ ሰርቻለሁኝ። በዚህ አጋጣሚ ይህንን ለማንሳት ነው። እዛች የገጠር መንደር ውስጥ ሲያድጉ እና ዛሬ የቆሙበትን ነገር ሲያዩት፣ ያደጉበትን ማህበረሰብ አንደኛ እንዴት ነው የሚገልጹት? እና እዛ የተደረገልኝ ነገር እንዲህ እዚያ ቁሞኛል የሚሉትስ ነገር ካለ? እኔ በህይወቴ ደስ የሚለኝ ሁለት ሶስት ጓደኛሞች ሆነን ስናድግ፣ በቃ ከሷ ከስመኝ እንዳትለይ ተብለው ሚመከሩ ጓደኞች እንደነበሩኝ ከዚህ ይለኛል። ይሄ ከልጅነት ጀምሮ ኃላፊነት የመሸከም ኮሚት ዴሞሆን በቃ በቤት ውስጥም ፋሚሊን የማገዝ ከፋሚሊ ጋር አብሮ የመስራት እንደዚህ አይነት በጥሩ ቤተሰብና ማህበረሰብ ውስጥ ያደግ ነው። እንደ ማንኛውም ዜጋ ነው ያደግኩት። ምንም የተለየ እንክብካቤ የለኝም፣ ግን ምንድነው ማህበረሰቡ ራሱ የሚጭንብሽ እንትን አለ። በቃ ከሌ ጥሩ ነው ሲባል ያንን ጥሩነቱን ላለማጣት በራሱ የሚያደርጋቸው ነገሮች አሉ እና ያ ትንሹ ዘር አሁን ለደረስኩበት አሁን ለደረስኩበት እድገት የራሱ የሆነ ትልቅ አስተዋጽኦ አለው። ባህሉ፣ ሃይማኖታዊ ሁኔታው እነኛ ሁሉ የየራሳቸው አስተዋጽኦ አላቸው ብዬ ነው የማስበው። አዎ ደግሞ ይገጠርሽ ሲኮን በጣም የሚለፉ እናት አባት ወላጆች ታላላቆች ይኖራል። እሱሱም በራሱ ሌላ ሌላ መንገድ ይመስለኛል። ያ የቤተሰብ ኃላፊነት በራሱ እንድንጠነክር አድርጎናል። እኔ አሁን በቤት ስራ ውስጥ የትኛውንም ስራ ሰርቼ ያለፍኩ ሰው ነኝ። ባህላዊ የሚባለው የትኛውንም ስራ ማለት ነው። አልችለውም የምለው ነገር አይዶ ነው ያለ አይመስለኝም። በልጅነት ትዝ ይለኛል፣ በተለይ ድሮ ስንማርኛ የእጅ ስራ የሚባል ትምህርት ነበረ። ያ የእጅ ስራ ትምህርት ትልቅ ቤዛ ይዞናል። ይሄ ትናንሽ የሚመስሉ ዛሬ ግን ቫሊዩ የምንሰጣቸው ልኬ፣ ዳንቴል መስራት፣ ሹራብ መስራት፣ አልጋ ልብስ እያንዳንዱ ነገር ውስጥ አለፍ ያለው ዛሬ ስሪ ብትኝ የምሰራቸው ማለት ነው። ስለዚህ ያ በራሱ ትንሽ ሊመስል ይችላል፣ ግን ለእያንዳንዳችን ለህይወታችን መሰረት የሆኑ በሱ ላይ ነው እያደግን መተን ዛሬ ወደ ትልቅ ደረጃ የደረስ ነው ብዬ ነው የማስበው እና የቤተሰብ በተለይ የእናቶች ያለፉ የሚያልፉባቸው መንገዶች ለእኛም እንድንጠነክር አልፈን እንድንሄድ የራሱ የሆነ ትልቅ አስተዋጽኦ አድርጎልናል። ምናልባትም እንደው ከደህና ቤተሰብ ሆነን የተሻለ ኑሮ ብንኖር ኖሮ ሪሊ እንደዚህ ሆን ነበር ብዬ ራሴን አንዳንዴ ጠይቃለሁ። ሰው ተቸግሮ ማደግ አለበት ብዬ አላምንም። ግን ተቸግሮ ማደግ ግን የራሱ የሆነ ኑሮሽ ላይ የሚፈጥረው ትልቅ እንትን አለ። በቃ ጠንክረሽ እንድትወጪ ያንን ነገር ስለምትጠዩ፣ ከጠላሽው ነገር ለመውጣት የምታደርጊው ጥረት በአንቺ ላይ የሚፈጥረው የአካልም የስነ ልቦናም የእውቀትም እንትን ይፈጥራል ብዬ አስባለሁ። ጥንካሬ ይፈጥራል። ያው ችግር አይገልም ያጠነክራል እንጂ የሚባለው አይነት ማለት ነው። አዎ እንግዲህ ገጠር ተወልደው አድገው ብዙ መንገዶችን አልፈው ከተማ መጥተው ስራ ጀምረው ደግሞ የራስ መንገድ የራስ ህይወት ደግሞ አለ። ሴት ሲኮን ቤትም ግድ ነው መኖር፣ መገኘት ማሟላት ውጭም ደግሞ የሚጠበቅ የመንግስት የስራ ኃላፊነት አለ። እርስዎ እንዴት ያቻችሉታል? ለሴቶች ትልቁ በተለይ አመራር ላይ ላለን ሴቶች ትልቁ ፈተና ይሄ ነው። ምክንያቱም ቤት ባለቤት አለ፣ ልጆች አሉ፣ ሶሻል ላይፍ አለ። ይሄንን ሁሉ ባላንስ አድርጎ መሄድ ያስፈልጋል። ወደ አንዱ ካደላን አንዱን እናጣዋለን። የቢሮ ሰው ብቻ ከሆን ከባለቤታችን ጋር የሚኖረን ግንኙነት ጥሩ አይሆንም። ለልጆቻችን ጊዜ ካልሰጠን ልጆቻችን በጥሩ ሁኔታ ሊያድጉ አይችሉም ስለዚህ ሁሉንም ባላንስ አድርጎ መምራትን ይጠይቃል ሴትነት በራሱ ስለዚህ እኔ ከዛ አንጻር እግዚአብሔር ይመስገን በጣም ተሳክቶልኛል ብዬ ነው የማስበው ጥሩ ቤተሰብ አለኝ ባለቤቴ ሶስት ልጆች አሉኝ ልጆች አሁን ሁለቱ የዩኒቨርሲቲ አንድኛው ተመርቋል ሁለተኛ ዩኒቨርሲቲ ሁለተኛ አመት ተማሪ ናት። ሶስተኛ ልጄ ደግሞ አሁን አስራ አንደኛ ክፍል ነው። ስለዚህ የእኛ መገኘት የእኛ ድጋፍ ለልጆቻችንም በራሱ ትልቅ አቅም እንደሚፈጥር ነው። ስለዚህ በቢሮ ብቻ ስኬትን ማምጣት ማህበረሰብን አይለውጥም። ባላንስ አድርገን ነው ቤተሰባችንንም፣ ሶሻል ላይፉንም፣ ቢሮችንንም እኩል እያመጣጠንን ነው መስራት ያለብን ብዬ አምናለሁ። አሁን ያኔ ባለቤቶት አምባሳደር ሆነው ከሀገር ሲወጡ መቼ እስከ ስራ ርቀው ግን ደግሞ ተማሩ አደለ? ትምህርት ይዘው መጡ። አሁንስ እንዴት ነው ያለው ነገር? ከባለቤቶት ጋር መውጣት አለ ወይ? እሳቸው እዚህ ናቸው፣ እንዴት ነው የሚሆነው? አሁን ሁላችንም እዚህ ና ውስጥ ያለፈው ሰባት ስምንት አመት እዚሁ ሆነን ያለ ነው። እሱም እዚሁ ነው የሚሰራው። ስለዚህ ልጆቻችን በጋራ እያሳደግን ነው እየሰራ ነው ያለ ነው። ግን አላስተዋወቁንም፣ ባለቤቶትን ልጆችትን ይንገሩን። ያው ይታወቃል። ባለቤቴም እንደኔ በመንግስት ስራ ላይ ረጅም አመት የሰራ ነው። አምባሳደር ደግፌ ቡላ ይባላል። ልጆቼ የመጀመሪያው ልጅ ናትናኤል፣ ሁለተኛዋ ፌኔት፣ ሶስተኛው ቤካም ይባላሉ። በጣም መልካም ጥሩ ስነ ምግባር ያላቸው ጠንካራ ልጆች አሉኝ። እግዚአብሔር ይመስገን። ይሄ ደግሞ የእኛ የስራ ውጤት ሳይሆን ከእግዚአብሔር ነ መወር እንደዚ አይነት ነገር ያገኘው በጣም ደስ ይላል። ቅዳሜ እሑድ ያደርጋሉ መዝናኛትንም ቅዳሜን የስራ ቀኔ ነው። በተለይ ሀፍቴ ቅዳሜ ቅዳሜ ቢሮ ገብቼ የምንሰራባቸው አጋጣሚዎች ይበዛሉ። በተረፈ ግን ብዙ ጊዜ ቅዳሜ ከሰአት ወይም እሁድን የማደርገው አንድም ለቤት የሚያስፈልገኝን ነገር ማሟላት ገበያ ሜር ሊሆን ይችላል። ከልጆች ጋር አብሮ ጊዜ ማሳለፍ በጣም ነው የሚያስደስተኝ፣ ከልጆች ጋር አብሮ መሆን እና ሶሻል ላይፍም ሰፊ ነው ከሰው ጋር ኮሚኒኬት ማድረግ ወይ ሰው ጋር መሄድ ሊሆን ይችላል፣ ወይ ሰው መጥራት ሊሆን ይችላል። እንደዚህ አይነቱ ላይፍ በህይወቴ በጣም ያስደስተኛል። ሰው በጣም ምፈልግ ሰው ነኝና፣ ያንን ሶሻል ላይፌን ቅዳሜና እሁድ ላይ በጣም የተጣበበ ጊዜ ነው ያለኝ። በተለይ እሁድ ቸርች ሁል ጊዜም እሁድ ውድ ቸርች ከልጆቼ ከባለቤቴ ጋር ቸርች ነው የምንሄደው። ከሰአት በኋላ አብዛኛውን ጊዜ ወይ ቤታችንን ወይ ደግሞ ሌሎች ሶሻል ላይፋችንን ነው የምናስጌደው ማለት ነው። አንዳንድ ሰዎች እንደው ጊዜ ሲገኝ ኤክሰርሳይስ አረጋለው፣ ወቅም አረጋለው ጤና ይንጠብቃለሁ ይላል። እርሶ ልማድ አለት? ሌላ እኔ በነገራችን ላይ በዚህ በጣም ጥሩ እንትን ነበረን። እኔም ባለቤትም አብረን በጣም ወክ የምናደርግነን። በዚህ ግን ከሆነ ጊዜ በኋላ የስራ መጣበቦች አልፎ አልፎ ወጣ ገባይ ማለት ነገር አለ እንጂ ቢያንስ በሳምንት ሁለትም ሶስትም ቀን ወይ ወክ ወይ ደግሞ ቤት ውስጥ ትንሽ ኤክሰርሳይዝ ለማድረግ ይሞክራል። ያ ካልሆነ እንግዲህ ጤናማ ካልሆነ መስራት ስለማንችል እሱ የግድ ነው። ከኔ በላይ ግን እሱ በጣም ጎበዝ ነው። ዝናብ ኖረ አልኖረ ምንም ይሄ ፕሪኮንዲሽን አያስቀምጥም። ኤኒታይም ብድግ ብሎ የሚሄድ ነው። ወክ ያረጋል። በጣም እኔ እንደዛ አደለውም። ብዙ ታይሞችን እንትናደረጋለሁ። ግን ሁለትም ሶስትም ቀን ወክም ወይም ኤክሰርሳይስም ለማድረግ ሞክራለሁኝ በተረፈ ግን አንዱ በጣም የሚያስደስተኝ ደግሞ ከልጆቼ ጋር አብረን ዲስከስ ማድረግ በሳምንት አሁን ባይብል ስቴዲ ያለን በሳምንት አንድ ቀን አብረን ከልጆቻችን ጋር ቁጭ ብለን ቃል የምንከፋፈልበት ላይፋችንን የምናውራበት ጊዜያቶች አሉንና ያ በጣም ነው የሚያስደስተኝ። በእርግጥም ልጆቼን አስተሳሰባቸውን የወደፊት እንትናቸውን በደንብ ገርቶልኛል ብዬም ነው የማስበውና በዛ በጣም ሰክሰስፉል ነኝ። እግዚአብሔርን በጣም ነው ማመሰግነው። እዚህ ተቋም ላይ በሳቸው ዘመን እንዲ ተደረገ ዲባል የሚፈልጉት እንደው ባረጋው ብለው ነገር አለ። የመጀመሪያው እንግዲህ ከተቋማችን ስም ስንነሳ የኢትዮጵያ ህዝብ በጣም ትልቅ አላፊነት ነው። ምክንያቱም ብዙዎች አልቀሰው ተቸግሮ የሚመጣ ሰው ነው። ስለዚህ የመጀመሪያ ባደርግ እና ቢሳካልኝ ብዬ የማስበው እዚህ የሚመጣ ሰው ሁሉ ምላሽ አግኝቶ ያው ምላሹ የስ ኖም ሊሆን ይችላል፣ ግን ምላሽ አግኝቶ ረክቶ እንዲሄድ የማድረግ ትልቁ ህልሜ ያ ነው። ሁለተኛውና ትልቁ ህልሜ የዚህም ቢሮ አጠቃላይ ኢሜጅ መቀየር ነው። በቃ ተቋሙ የራሱ ቋሚ ቢሮ ኖሮት የሚሰራበት ሁኔታ መፈጠር አለበት ብዬ ነማም ነው። ምክንያቱም ላለፉት ሀያ ዓመት የሰራ ተቋም ነው፣ ግን ስቲል በቤት ክራይ ውስጥ ያለ ከአንዱ ቢሮ ወደ አንዱ ቢሮ እየተሸጋገረ ያለ ተቋም ነውና እንደው በእኔ ዘመን ቢሳካልኝ መሬት አግኝቼ በጀት አግኝቼ ቢሮ ሰርቼ በቃ ሴትል የሆነ ጠንካራ የፌዴራል ተቋም ሆኖ የኢትዮጵያ ተቋም ሆኖ እንዲቀጥል ነው የምፈልገውና፣ ፕሮሰሱን እየጀመርን ነው እንግዲህ። ከእግዚአብሔር ጋር ከተሳካ አንዱ ቢሳካልኝ ብዬ የመመኘው ይሄ ነው። እንዲ ሳካሎት ነው እኔም የምመኘው። እንግዲህ ሁን ማደስ ነው፣ አሁን ግን መገንባት ነው። ማስተዋል አዎ፣ ግድ ነው ያኛውም። እኮ ልምድ ይሆናል። በጣም ጥሩ። የኢትዮጵያ ህዝብ እንባ ጠባቂ ተቋም ዋና እንባ ጠባቂ ወይዘሮ ስመኝ በይ፣ ለጊዜው በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ቴክ ዩ። እሺ፣ ክብሯን ተመልካቾቻችን፣ ከእንግዳችን ጋር የነበረን ቆይታ ሄነን ይመስላል። በያላችሁበት መልካም ጊዜ አመላችሁ።